አንደኛ እኛ ስታዩ ደማችሁ የሚፈላ ሰዎች አትዩን፣ በቃ አትዩ። ሁለተኛ ከእኛ ተለይታችሁ ጠልታችሁን የምትሄዱ ሰዎች መንገዳችሁን ጨርቅ አድርጌዋለሁ፣ ንከው። ሶስተኛ እኛ እዚህ ምድር ላይ እንድንኖር የማትፈልጉ ሰዎች መቃብር መግባት ትችላላችሁ። እኔ ገና እኖራለሁ። ቁጥር ተቀብለሽ ከሪያ ላስ ላይተሽ ቪዲዮ አቋርጠን ምናምን ነገር ልታወራች ቁጥር ተቀብለሽ፣ አይደል ደው ይለት አንተ አንዳትላትም እንዴት እንዴት ነው የሚያደርጋት

ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤት ሰዎች እንዴት ናቸው? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋር ሁሉ ሰላም እንደሚሆን ተስፋ እያደረግኩኝ እንደተለመደው ቪዲዮውን ስጀምር ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክታ በመጫን ቤተሰብ ትሆን ዘንድ በአክብሮት እየካበስኩ የተሰማቸውን ሀሳብ አስቴት በኮሜንት እንድሰጡኝ እያልኩኝ እንዲህ እኔ ግራ ገባኝ። ግራ ገባኝ። ዚች ሴትዮ ጉድ ማለት ነው። የኤርሜላ ጉድ አንደኛ ማለት ነው። አብርሽ ከዚህ በኋላ ለሚሰራቸው ቪዲዮዎች ሩታን አትለጥፍ። ሲሪየስ እውነቱን ስነግር ማለት ነው። በቃ በነገራችሁ ላይ ሩታ ወልዳለች የሚል ነገር ሰምቻለሁ። እውነት ቢያደርገው እንግዲህ ደስ ይለኛል። ግን በደንብ የተጣራ ወሬ ስላላገኝሁኝ እ እንደዚህ በሙሉ እንትን ላወራችሁ አልችልም ና እርግጠኛውን ነገር ሳመጣ ይዤላችሁ እመጣለሁ ማለት ነው። ግን ስላልገባኝ እየገባኝ ስላልሆነ በቃ ሩታን አትለጥፋት። ቪዲዮን አብራችሁ ስሩ እናንተ እዚሁ አጨመላልቁት። ግን ሩታን አትለጥፋት ማለት ነው። ማለት ምን ቤት ናት አሁን እዚህ ጋ አሁን ሩታ ምንድን ናት? እኔ ግን ቆይ ቆይ ቆይ ስለሱ የራሱ ጉዳይ የተገረምኩበት የሄርሜላ ጉዳይ ማለት ነው እንዲህ አንቺ እንደዚ እንደዚህ ለሌላ ሰው ባል እንደዚህ ቅጥል እርር ድብን ያልሽ ማለት ነው። ሩታን ሳያት በአንቺ ቦታ ሚስት ሆና አንቺ መተሽ እንደዚህ ስትሆኚ በአንቺ ቦታ ሳዩ ሩታ ደናናት ማለት ነው። ሩታ አልተናደደችም ማለት ነው። በአንቺ አንጻር አንቺ በሰው ባል እንደዚህ ብግን ትክን እርር ድብን አልሽ እኮ በቃ ድብን ማለት ነው። እንዲህ ጉድፈላ እኔ ማልስ አቅስ ልናደድስ ግራ ገባኝ እንዴት ነው ታውቃላችኋ ቤተሰብ ድብልቅልቅልቅልቅ ያለ ስሜት ግራ የሚገባ ስሜት ማለት ነው እንደዛ ነው የሆነብኝ እንዴት እንደማረኩላ ማለት ነው እና ሲጀመር አብረሽ እራሱ የገረመኝ ምን ዋና የምትፈተናት ምን ስለሆነሽ የምትፈተነው ሄርሜሌ ምን ቤት ናት ረሰቡተ ሰው ብሶበት አልጋይስ ወገን ብሶባቸው አልደራሽ ምንድን ነው የሚባል? ተረታለ ትብስን፣ ምንድነው ትብስን ትቼ ትሻልን ብዬ ትብስን አመጠው ነው ተፋብኝ ተረጡ እና ውድ ቤተሰቦች እኔ በጣም ስለተገረምኩኝ ነው ምለው። ሁሌ እግር አይገባኝ ማለት ነው። በዚህ ልክ እንደዚህ ያንጨረጨራት የሰው ባልነጥቆ ማለት ነው። ሰራዊት፣ የዛሬ ጉዴ እንዴ! ተንጣጣች ደግሞ እንዴት እንደሚያደርጋት ትናንትና ራሱ አይታችኋል አይደለ? በፕራንክ መልክ እኛ የምንናገረውን እኛ የምንጽፈውን ኮሜንት አብር ገልብጦ ሲያመጣው ማለት ነው። በሰው ትዳር ላይ ገብተሽ ትዳር የሚመጥበት ሸዋንችንሽ ውጪ፣ በዚህ ወጥቶ በዚህ ወርዶ ምን እያል በቃ የሆነ የምንጽፋትን ኮሜንት ግልብጥ አርጓጅሌት ወደ ስራ ወደ ገንዘብ ቀይሮ አተርፍ ከህይወቴ ውጭ ብሎ ፕራንክ አደረጋት። እኔ ቦን አላለቅስም። አሁን እሷ አለቀሰች ትናንት ማለት ነው። እኔ አለቅስ ለምን አለቅሳሉ? ከመጀመሪያውም ምንትን አይደለም እንትን ካልኩም ደግሞ ከሆነም ደግሞ አላለቅስም። ትቼ ውልቀራምለው በሰው ህይወት የሰው ባል ይዤ ምንድን ነኝ? ምን ቤት ነኝ? ዛሬ ደግሞ ጨረሽ፣ እንደዚህ ምን ማንኛውም በጣም እየተገረምኩ ነው። እናንተ ምንድ ከተገረማችሁ በኮሜንት አስቀምጡልኝ እየሆነ ያለው ነገር በጣም እየገረመኝ ስለሆነ ነው። ግን ማለት ነው ሴት ንሻ አንጅም በጣም በቃ የዛሪ ኮሜንት ደግሞ ደስ ሲል አንኳር አንኳር ማለት ነው ሩታ ሩታ ሩታ ሩታ በቃ ማለት የእሷን ስሜት የሚነካ በቃ መሆኑን እንዲገባት የምታደርጉት ነገር በጣም ደስ የሚለው እውነት ለመናገር ማለት ነው። ምክንያቱም በቃ ሊገባት ይገባልች እቺ ደንድዛ ለነገሮች ዶ ለዚ የምታስበው በሰውነቷ ነው የምታስበው እኮ ስትጀምር በጭንቅላት አደለም እኮ የምታስበው ማለት ነው። ግን ታገኘዋለሽ። እንደዚህ አንቺ በሰው ባል የተንገበገብሽ፣ የተቃጠልሽ፣ የጨስሽ ማለት ነው። እሩታን ደግሞ ሳያት ሳያት ደህና ናት እሷ፣ እንደውም በአንቺ ማለት ነው፣ ከአንቺ አንጻር ደህና ናት። እውነት እምላችሁ እኮ ራሱ ግራ ገባ። የቤተሰብ አንዳንድ የሆነ የምታወሩት ነገር አይጠፋችሁም እንደዛ። ደግሞ ሙሉ ቀን የለሁም ዛሬ ጠፍቼ ምናምን ምናምን የመጣሁትና ስገባ ገባ ገባ ብዬ ዞር ዞር ብዬ ስኪሊ ምናም ብዬ ስልኬን ስከፍት የሄሉ ቀለበትና

በነገራችን ላይ ማለት ነው፣ ብትረጃ አንቺ የትናንቱ የዛሬውን ቪዲዮ ስሜቱ ይገባሽ ነበረ ጭንቅላት ቢኖርሽ ማለት ነው። በሩታ ላይ ምን ያህል እንትን እንዳለሽ ብታወቂ። በቀደም ነ ፈረንጆ የነገሩሽ ይሄ በሙሉ አንቺ የምታስቢ አይነት ሰው ብትሆኚ ከአብርሽ ለመራቅ የሚጠቅሙሽ ቪዲዮዎች ናቸው። ሶስቱም ቀና የተሰሩት እቺ በሰው ባል መታ እንደ ስትሆኝ ተንጨረጨርሹ ትናንትና ምሱ ሕይወቴን በጥብጠሻል ያለሽ ፕራንክ መስሎሽ እንጂ የምሩ ሁኔታን የነገረሽ። ከትናንት ወዲያ ምን ነፈር እንጂ ነግሮሻል፣ ልክልክሽን እስከሚበቃሽ ማለት ነው። ግን ችግሩ አንቺ መቼ ደንዝዝሻል እኮ አትረጅም፣ አታስተውሊም። እምትራመጪው በራዝጅ ነው። አንድ አስር ሰዎች ሆነው ሂጂበት ወደፊት ይሉሻል፣ እውነት መስሎሽ እየተንጨረጭር ያ ሁሉ ስድብ አንቺ ቢያደርገኝ ረዳ አንድ ቪዲዮ ራሱ አልሰራም። የምር እንደዛ እየተሰደብኩ ማለት ነው እና በጣም ያስጠላል። ወደ ራስሽ ብትመለሽ ጥሩ ነው የሚጠቅምሽ ነገር ብትይ። ካልሆነ ደግሞ እንደዚሁ እየተረገጽሽ ትኖሪያል። ቲክቶክ ላይ በአንድ ግድሽ እያቆሙ እያንጨረጨረን ትሲሉች። ወይኔ ግን አሁን ትተዋል መሰለኝ ነገሩ፣ ስለማላቃቸው ነው ያብዛኞቹ እንኳን አይደለም ምችን ሩታንም ለመዘቅዘቅ አያፍሩም ብዙዎቹ። ነፍሰ ጡር ሆና ማለት ነው። በጣም ያሳዝናል። አንዳንዴ ሴቶች ሆናችሁ እንደዚህ ናቅ አርጋችሁ ተዋችሁ። እኔ እኮ በፊት እውነት አብርሽ በጉጉት ነበረ መጠብቀው ቪዲዮ ለቀቃ ለቀቀ እያልኩኝ ነበረ። ገንዘባዊ መግኘት በሉ። ላይክ፣ ሽር፣ ሰብስክራይብ አርጉ፣ ወዳችሁ ሁሉ